በጎጃም ፋኖን ከበባ ውስጥ አስገብተን ደመሰስን ሲል መከላከያ ሰራዊት ሲናገር፣ በጎንደር በርካታ ስፍራዎች አዲስ ውጊያ መፈንዳቱ ተሰምተዋል። ሰራዊቱ በጎጃም ፋኖን ከብቤ ኦፕሬሽን ፈጸምኩ ባለበት መረጃው የዘመነ ካሴን አማካሪ ገደልኩ ብሏል። በሌላ በኩል በዘመነ ካሴ ትውልድ ስፍራ የተገኙት ጄኔራሉ በበኩላቸው አሁን በአማራ ክልል ለሚታየው ችግር ተጠያቂ ፋኖ ነው ብለዋል። እናስደምጣችኋለን። ኮሎኔል ደመቀ ዛሬም ደገሙት። ዛሬም ከፍተኛ ቁጥር ያለው ሰራዊት አስመርቀው በተጠንቅቀ አድርገዋል። ዛሬ ተጨማሪ ሰራዊት በወልቃየት ተመርቋል። ሕወሓት ደግሞ ሰራዊቱን ለተጨማሪ ተልኮ እንዲዘጋጁ ሲያነቃቃ ውሏል። እንመለስበታለን። በቀን 350 የትግራይ ታጣቂዎች ትጥቅ እየፈቱ መሆኑ ተሰማም። 75000 ታጣቂዎች ትጥቅ ይፈታሉ ተብሎ ቢታሰብም እስካሁን 17,000 ታጣቂዎች ብቻ ትጥቅ መፍታታቸው ተነግሯል። ኮሚሽኑ በቀን 350 የትግራይ ታጣቂዎች ትጥቅ እየፈቱ ነው ቢልም፣ በአንጻሩ ሕወሓት በዛሬው ዕለት በልሳናቶቹ በኩል ሰራዊቱን የሚያወዳድሱ ቪዲዮዎችን ሲያሰራጩሏል። ይህ ክስተት በበርካቶች ዘንድ እንደ ጦር ጉሰማናም ክተት ጥሪ ተደርጎ ተወስዷል። እንመለስበታለን። በዋሽንግተን ለኢትዮጵያ የሞሽረት የሆነ ድርድር እየተደረገ ነው። የኢትዮጵያ ተወካዮች ከግምገማውና ድርድሩ ጥሩ ውጤት እንደሚጠብቁ አለም አቀፍ መገናኛ ብዙሀን እየዘገ ገቡት ነው። በሌላ በኩል ንግድ ባንክ ያገኘው ብድር ጉዳይ ትኩረት ስቧል። እናስደምጣቸዋለን። ለንስኪ ክሬሚያ ለሩሲያ አሳልፈው ለመስጠት ዝግጁ እንዲሆኑ እንደሚያስቡ ትራምፕ ተናገሩ። ትራምፕ ፑቲን በአስቸኳይ እንዲፈርሙም አሳስበዋል። እናስደምጣቸዋለን። ጤና ይስጥልን ውድ የአንድ አፍታ ሚዲያ ቤተሰቦች ስበዎች ሰላምታችን በያላችሁበት የዓለም ዳርቻ፣ የርሳችሁም ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገንተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በጎጃም ፋኖን ከበባ ውስጥ አስገብተን ደመሰስን ሲል መከላከያ ሰራዊት ሲናገር በጎንደር በርካታ ስፍራዎች አዲስ ውጊያ መፈንዳቱ ተሰምቷል። ሰራዊቱ በጎጃም ፋኖን ከብቤ ኦፕሬሽን ፈጸምኩ ባለበት መረጃው የዘመነ ካሴን አማካሪ ገደልኩ ብለዋል። ሌላ በኩል በዘመነ ካሴ ትውልድ ስፍራ የተገኙት ጀነራሉ በበኩላቸው አሁን በአማራ ክልል ለሚታየው ችግር ተጠያቂ ፋኖ ነው ብለዋል። በአማራ ክልል ስለቀጠለው ግጭት የመከላከያ ሰራዊት በዛሬ ዕለት መረጃ አጋርተዋል። በመረጃውም በጎጃም ጽንፈኛ ሲል በሚጠራቸው የፋኖ ታጣቂዎች ላይ ኦፕሬሽን መፈጸሙን አሳውቋል። እንደ ሰራዊቱ መረጃ ኦፕሬሽኑ የተደረገባቸው አካባቢዎች አዴ ቤት ቀንባባ፣ መሸንቲ፣ አንድነት ቀበሌ፣ ጭባ ዳና ማርያም እና ዱርቤቴ ናቸው። ሰራዊቱ በእነዚህ አካባቢዎች ያደረኩት ባለ ኦፕሬሽን የዘመነ ካሴ ቅርብ አማካሪው ባንታ ዳነ ከነ ግብረ አበሮቹ ተደምስሰዋል ብሏል። በዘመነ ካሴ ትውልድ ስፍራ የተገኙት ጄኔራል በበኩላቸው አሁን በአማራ ክልል ለሚታየው ችግር ተጠያቂ ፋኖ ነው ብለዋል። የምስራቅ እዝ ኮር አዛዥ ብርጋዴር ጄኔራል መለስ መንግስቴ በዘመነ ካሴ ትውልድ ስፍራ መራዊ ተገኝተው ህዝባዊ ውይይት መርተዋል። በውይይቱም ዝ ዝቅ ብለን ለፋኖ እጃችንን ዘርግተን ነበር ብለዋል። ፋኖን እርስ በርሱ እየተዋጋ ያለ ኃይል ሲሉ የገለጹት ጄኔራሉ በሰላም መኖር የማይችል ነው ብለውታል። ኮሎኔል ደመቀ ዛሬም ደገሙት። ዛሬም ከፍተኛ ቁጥር ያለው ሰራዊት አስመርቀው በተጠንቀቅ አድርገዋል። ዛሬ ተጨማሪ ሰራዊት በወልቃይት ተመርቋል። ሕወሓት ደግሞ ሰራዊቱን ለተጨማሪ ተልእኮ እንዲዘጋጁ ሲያነቃቃውሏል። በወልቃይት ወታደራዊ ስልጠናው ቀጥሏል። ኮሎኔል ደመቀ ዘውዱ የሚመሩት የወልቃይት አስተዳደር የተከዜ ዘቦች የሚል መጠሪያ የሰጣቸውን ታጣቂዎች እያሰለጠኑ ወደ ግዳጅ እያሰማሩ ነው። መረጃዎች እንዳመላከቱት በወልቃይት ጠገዴ ሰቲት ሁመራ ዞን የቤት ሞሎ ከተማ አስተዳደርና የወልቃይት ወረዳ በጋራ በመሆን ለተከታታይ ሳምንታት ያሰለጥኗቸው የነበረ የተከዜ ዘብ ታጣቂዎችን አስመርቋል። በአማራና በትግራይ ኃይሎች ፍጥጫ ባልተለየው ተከዜ አካባቢ የተደራጀ እነ ኮሎኔል ደመቀ ዘውዱ ጦር ዓላማ የወልቃይትን ነፃነት ማስቀጠል ነው ተብሏል። እነ ኮሎኔል ደመቀ ዘውዱ ለተከታታይ ዓመታት ያደራጁትን የተከዜ ዘብ ወደ ሥልጠና ማዕከላት ያስገቡት ሕወሓት ሊወራችሁ እየተዘጋጀ ነው የሚል መልእክት በደረሳቸው ሰሞን ነው። በቅርቡ ወደ ወልቃይት አቅንተው ከነኮሎኔል ደመቀ ዘውዱ ጋር የተወያዩት የአካባቢው ተወላጅ የቀድሞ የሕወሓት ከፍተኛ ወታደራዊ መኮንኖች ሕወሓት ሊወራችሁ ተዘጋጅተዋል የሚል ማስፈራሪያ መልእክት አድርሰዋቸው ነበር። ወደ አካባቢው ያቀኑት የቀድሞ የሕወሓት ወታደራዊ መኮንኖች የደብረ ጽዮኑ ቡድን ሕወሓት ወልቃይትን በኃይል ለማስመለስ እየተዘጋጀ እንደሆነ ነግረውናል ብለዋቸው ነበር። ኮሎኔሎቹ የሕወሓትን ዝግጁነት ለነኮሎኔል ደመቀ ዘውዱ ያቀረቡት ዳግም ወደ ጦርነት ከሚገባ ወልቃይትን ክልል እናድርገው የሚል አማራጭ ማቅረባቸውን መዘግባችን ይታወሳል። ወልቃይት ላይ በአሁኑ ወቅት ከራሱ ከአማራ ኃይሎችና ከትግራይ ኃይሎች የሚነሱ ዝግ ምግቦች አሉ። በአንድ በኩል የነኩለኔ ደመቀ ዘውዱ ከመንግስት ጋር ወግኗል የሚል ቅሬታ በፋኖ ታጣቂዎች የሚነሳ ሲሆን፣ አካባቢውን ፋኖ መቆጣጠር አለበት የሚሉ ድምጾችም ይሰማሉ። በሌላ በኩል ደግሞ የትግራይ ኃይሎች ወልቃይትን ሳናስመልስ ትጥቃን አንፈታም ብለው ተጨማሪ ኃይል ማሰልጠናቸውን ቀጥለዋል። በተለይም በደብረ ጽዮን ገብረሚካኤል የሚመራው የሕወሓት ክንፍ አካባቢውን በኃይል ለመቆጣጠር ዝግጅት እያደረገ ስለመሆኑ ይሰማል። በቀን 350 የትግራይ ታጣቂዎች ትጥቅ እየፈቱ መሆኑ ተሰማም። በ5000 ታጣቂዎች ትጥቅ ይፈታሉ ተብሎ ቢታሰብም እስካሁን 17000 ታጣቂዎች ብቻ ትጥቅ መፍታታቸው ተነግሯል። ኮሚሽኑ በቀን 350 የትግራይ ታጣቂዎች ትጥቅ እየፈቱ ነው ቢልም፣ በአንጻሩ ሕወሓት በዛሬው ዕለት በልሳናቶቹ በኩል ሰራዊቱን የሚያወዳድሱ ቪዲዮዎችን ሲያሰራጭ ውሏል። ይህ ክስተት በበርካቶች ዘንድ እንደ ጦር ጉሰማና ክተት ጥሪ ተደርጎ ተወስዷል። የብሔራዊ ታድሶ ኮሚሽን በትግራይ ክልል እስከ ሰኔ ወር ድረስ እንደሚጠ ለማጠናቀቅ በተገለጸው በመጀመሪያ ዙር ለ75000 የቀድሞ ተዋጊዎች የታድሶ ስልጠና በመስጠት ወደ ሰላማዊ ህይወት ለመመለስ ቢያቅድም እስካሁን የተመለሱት 17ሺህ ብቻ መሆናቸውን አስታውቋል። ባለፈው ኅዳር ወር አጋማሽ 2017 ዓ.ም በብሔራዊ ታድሶ ኮሚሽን ተጀምሮ የነበረው እንቅስቃሴ ብዙ ሳይዘልቅ ለወራት ተቋርጦ መቆየቱን የብሔራዊ ታድሶ ኮሚሽን ኮሚሽነር ተመስገን ጥላውን ተናግረዋል። በዚህም በክልሉ የነበረው ፖለቲካዊ አለመረጋጋት እንዲሁም ከትጥቅ ርክክብ ጋር በተያያዙ ምክንያቶች ተጀምሮ ጀምሮ የነበረው ሂደት ተደናቅፎ እንደነበር ኮሚሽነሩ መናገራቸውን የጀርመን ድምፅ ዘግቧል። በትግራይ ክልል በወቅቱ የነበረው ፖለቲካዊ አለመረጋጋት ለስራችን ትልቅ እንቅፋት ሆኖ ነበር ያሉት ኮሚሽነሩ አክለውም የቀድሞ ተዋጊዎችን መረጃ ማጣራት ከትጥቅ ርክክብና የትጥቅ ሁኔታ ማደራጀት ጋር ተያይዞ ማጣራት ያለብን ጉዳዮች ስለነበሩ በዚህ ምክንያት ልናቋርጥ ተገደን ነበር ብለዋል። አያይዘውም እስከ ተቋረጠበት ታኅሳስ ወር መጨረሻ ድረስ 8 ሺህ የሚሆኑ የቀድሞ ተዋጊዎች በሂደቱ ማለፋቸውን አመላክተዋል። በተጨማሪም ተቋርጦ የነበረው የቀድሞ ተዋጊዎችን ወደ ሰላማዊ ሕይወት የመመለስ እንቅስቃሴ በተያዘው ሚያዝያ ወር መጀመሪያ መቀጠሉን ገልጸው ካሁን 17 ሺህ የቀድሞ ታጣቂዎች ትጥቅ ፈተው በታድሶ ስልጠና አልፈው ወደ ማህበረሰቡ መቀላቀላቸውን ገልጸዋል። እንዲሁም ዳግም በተጀመረው ዲዲአር በመቀሌና እዳጋ ሐሙስ የሚገኙ ማዕከላት በየቀኑ 350 የቀድሞ ተዋጊዎች ተቀብለው የታድሶ ስልጠና በመስጠት ላይ መሆናቸውን ዘገባው አመላክቷል። ኮሚሽኑ በቀን 350 የትግራይ ታጣቂዎች ትጥቅ እየፈቱ ነው ቢልም በአንጻሩ ሕወሓት በዛሬ ዕለት በልሳናቶቹ በኩል ሰራዊቱን የሚያወዳድሱ ቪዲዮዎችን ሲያሰራጭ ውለዋል። ይህ ክስተት በበርካቶች ዘንድ እንደ ጦር ጉሰማና ክተት ተደርጎ ተወስዷል። ከሕወሓት የፕሮፓጋንዳ ልሳናት መሃል አንዱ የሆነው ወይን ጋዜጣ ዛሬ በማኅበራዊ ገጹ ላይ የትግራይ ሰራዊት ወታደሮችን የሚያወድሱ ለተጨማሪ ትግል የሚያነሳሱ እንዲሁም ክተት የሚመስሉ ጥሪዎችን ሲያስተጋባ ታይቷል። ይህም ከሕወሓት የጦርነት ዝግጅቶች መሃል አንዱ ተደርጎ ነው እየተወሰደው ሰዓት በእንዲህ መልኩ የጦር ድቤ ድለቃውን የተያዘው ቢሆንም ኮሚሽኑ ግን ሕወሓት ትጥቅ እየፈታ ነው ይላል። ኮሚሽኑ ከትግራይ ባለፈ በአማራ ክልል የሚንቀሳቀሱ የፋኖ ታጣቂዎችም ትጥቅ እየፈቱ ነው ብሏል። በአማራ ክልል 1600 ታጣቂዎች የመንግስትን የሰላም ጥሪ መቀበላቸውን የክልሉ ሰላምና ጸጥታ ቢሮ ኃላፊ እሸቴ ዩሱፍ ገልጸዋል። ከእነዚህም መካከል ከ3000 በላይ የሚሆኑት የተሃድሶ ስልጠና ወስደው ወደ ማህበረሰቡ መቀላቀላቸውንና ቀሪዎቹን ወደ ስልጠና ማዕከላት ለማስገባት ዝግጅት መደረጉን ኃላፊ

በዋሽንግተን ለኢትዮጵያ የሞት ሽረት የሆነ ድርድር እየተደረገ ነው። የኢትዮጵያ ተወካዮች ከግምገማውና ድርድሩ ጥሩ ውጤት እንደሚጠብቁ ዓለም አቀፍ መገናኛ ብዙሀን እየዘገቡት ነው። በሌላ በኩል ንግድ ባንክ ያገኘው ብድር ጉዳይ ትኩረት ስቧል። ኢትዮጵያ በአይኤምኤፍ የ3.4 ቢሊዮን የብድር ፕሮግራም ዙሪያ የምታካሄደውን ግምገማ በዚህ ሳምንት በስምምነት ለማጠናቀቅ ትጠብቃለች። የኢትዮጵያ የፋይናንስ ልኡክ ለአይኤም.ኤፍ የስራ አስፈጻሚ ቦርድ የብድሩን ሶስተኛ ዙር አፈጻጸም አስመልክ አመልክቶ በዋሽንግተን ሪፖርት አቅርቧል። ገንዘብ ሚኒስትር ዴታ እዮብ ተካለኝ የቅድሚያ ስምምነት በያዝነው ሳምንት ይደርሳል ተብሎ እንደሚጠበቅ ገልጸዋል። ቦርዱ ግምገማውን በሰኔ ወር ሊያጸድቀው እንደሚችል ጠቁመዋል። ውሳኔው በብድር ፕሮግራሙ ስር ለሚደረገው ክፍያ አስፈላጊ እርምጃ እንደሆነም ተዘግቧል። ሚኒስትር ዴታው አክለውም ሀገሪቱ የዳሽ ግሽ ግን በተመለከተ በምጭ ውሳኔ ከአበዳሪዎቿ ጋር ድርድር ማድረግ ተጀምራለች ብለዋል። በሌላ በኩል የኢትዮጵያ ንግድ ባንክ የ650 ሚሊዮን ዶላር ድጋፍ ከዓለም ባንክ ሊያገኝ ነው። በሚቀጥለው ሳምንት የሚደረገው የመጀመሪያ ዙር የ350 ሚሊዮን ዶላር ክፍያም ባንኩ ባልተመለሰ ብድር ምክንያት ያጋጠሙትን የፋይናንስ ተግዳሮቶች ለማቃለል ትልቅ እገዛ ያደርጋል ተብሏል። ከ650 ሚሊዮን ዶላር በላይ ከተመደበው ገንዘብ ውስጥ ከግማሽ በላይ የሚሆነው በዚህ የመጀመሪያ ዙር የዞር ዝውውር እንደሚካተት ይጠበቃል በማለት ካፒታል ጋዜጣ ዘግቧል። ይህ በአፈጻጸም ላይ የተመሠረተ የገንዘብ ድጋፍ የዓለም ባንክ የፋይናንስ ሴክተርን የማጠናከር ፕሮጀክት አካል ሲሆን የኢትዮጵያ ንግድ ባንክ የፋይናንስ አቅሙን እንደሚያሳድግና የኢትዮጵያን ሰፋ ያሉ ኢኮኖሚ ማሻሻዎችን እንደሚደግፍ ያለመ ነው። ባንኩ ይህንን ድጋፍ ለማግኘት መንግስት ቦንድ ማውጣትና የቦርድ ስብጥርን ማስተካከልን ጨምሮ የተወሰኑ ቅድመ ሁኔታዎችን አሟልተዋል። ይህን ተከትሎ በሚቀጥለው ሳምንት ቢያንስ 350 ሚሊዮን ዶ ዶላር መቀበል እንደሚችል ይጠበቃል። ይህ የገንዘብ ድጋፍ በተለይም ባንኩ ቀደም ሲል ለመንግስት የልማት ድርጅቶች በሰጠው ያልተመለሰ ብድር ምክንያት ያጋጠሙትን የፋይናንስ ተግዳሮቶች ለማቃለል ትልቅ እገዛ ያደርጋል ተብሏል። የኢትዮጵያ መንግስት የንግድ ባንኩን ካፒታል ለማጠናከር ተጨማሪ የገንዘብ ድጋፍ እንደሚያደርግ ተገልጿል። ባለሙያዎች ይህ የዓለም ባንክ ድጋፍ የሀገሪቱን የፋይናንስ ሴክተር ለማጠናከር ወሳኝ እርምጃ እንደሆነ ይስማማሉ። ዘለንስኪ ክሬሚያን ለሩሲያ አሳልፈው ለመስጠት ዝግጁ እንደሆኑ እንደሚያስቡ ትራምፕ ተናገሩ። ትራምፕ ፑቲን በአስቸኳይ እንዲፈርሙም አሳስበዋል። ኪቭ ግን ከዚህ ቀደም ይህን መሰሉን ሀሳብ ውድቅ አድርገው ነበር። እንደ አውሮፓውያን አቆጣጠር በ2014 በህገወጥ መንገድ ሩሲያ የጠቀለለችውን ግዛት የዩክሬኑ ፕሬዚዳንት አሳልፈው ለመስጠት ዝግጁ ስለመሆናቸው የተጠየቁት ትራምፕ እንደዚያ ነው የማስበው ሲሉ መልሰዋል። ትራምፕ አክለውም የሩሲያው ፕሬዚዳንት ቭላድሚር ፑቲን ጦርነቱ እንዲቆም ተኩስ እንዲያ ሲያቆሙ ተቀምጠው ስምምነቱን እንዲፈርሙ አሳስበዋል። ይህም በሁለት ሳምንታት ውስጥ ሊሳካ እንደሚችል ጠቁመዋል። ትራምፕ ይህን የተናገሩት ከቫቲካን ከተመለሱ በኋላ ለጋዜጠኞች በሰጡት አስተያየታቸው ነው። ቭላዲሚር ፑቲን በትራምፕ አስተያየት ዙሪያ በይፋ ምላሽ አልሰጡም። እሁድ ዕለት የጀርመን መከላከያ ሚኒስተር ቦሪስ ቢስቶሪስ ዩክሬን ለተኩስ አቁም በሚል ግዛቷን የሚያካተት ስምምነት እንዳትደርስ አስጠንቅቀዋል። ሚኒስትሩ ለጀርመኑ የዜና ማሰረጫ ኤ ኤ አር ዲ እንደተናገሩት ኪየቭ በአሜሪካው ፕሬዚዳንት ሀሳብ መሄድ የሌለባትም ብለዋል። ትራምፕ ባለፈው ሳምንት እንደተናገሩት አብዛኞቹ ዋና ዋና የስምምነት ነጥቦች ላይ ተስማምተዋል ብለዋል። ዘገባዎቹ እንደሚያመለክቱት ዩክሬን ክሬሚያን ጨምሮ በሩሲያ የተነጠቀችውን ሰፊ መሬት እንድትሰጥ ልትጠየቅ ትችላለች። ይህ በእንዲህ እንዳለ ፑቲን ተኩስ አቁም አውጀዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን የሩሲያን የሰማንያኛ ዓመት የድል በዓል በማስመልከት ከሚያዝያ 30 ጀምሮ እስከ ግንቦት 30 ቀን 2017 ዓ.ም የ የሚቆየ ሶስት ቀናት የተናጠለ የተኩስ አቁም ማወጃቸው ተገልጿል።